ትሆናለች ማርቲ፣ ሴት ልጅ ነች። በዛ ላይ አደራ አይነት ብዙ ነገር ሊገጥማት ይችላል። እሷ ነው የምትመጣለች። ይልቅ ቁጭ በልና በልጆቻችን ጉዳይ እናውራ። ልጆችን በደንብ አድርጌ ያውቃቸዋል። የምትረብሸው አቤገኝ ናት። እስከ ዛሬ ብዙ ነገር አለፍያታ ነው እንደ ጋለ ብረት ቀጥቅጨው ወደ ቦታ መለሳታ። ዛሬ ዛሬ ያደገችና ሁሉ ነገር ረሳቸው። ረባክ ተረጋጋዳ፣ ልጅ ትመጣል። አንቺ ደግሞ ሻልተኛ

ዳጣ ያላሰበችው ነገር ገጠማት። ተመልሳ ወደ ድሮ ህይወቷ ተመለሰች። ድሮ ያለችበት ያደገችበት ጎዳና ተመልሳ ወደዛ ሄዳለች። ይሄ ደግሞ ምክንያቱ ኤቢ ናት። በኤቢ ምክንያት ቤት ለቃ ወጥታለች። አቶ ደረጄ በተፈጠረው ነገር በጣም አዝኗል። እንዴት ከቤት ትወጫለሽ? እኔ ማርቲ እናትሽ ብትሆን ዝም ብለሽ ከቤት ትወጪ ነበረ? እንዴት እንደዚህ ታረጊያለሽ በማለት ዳጣን አቶ ደረጄ አባቷ ተቀይሟታል። የዲኤንኤ ውጤቱ እንግዲህ የተጠበቀው ሳይሆን ያልተጠበቀ ሆኗል። ዳጣ የአቶ ደረጄ ልጅ እንዳልሆነች አሁን ላይ ተረጋግጧል። ኤቢን ደግሞ በዚህ የተነሳ ከቤት አስወጥታታለች። ዳጣን በትንሽ በትልቁ እየተጨቃጨቀች ወደ ጎዳና ህይወቷ እንድትመለስ አድርጋለች። ጨውም ሲበዛ ይመራል በማለት ስሜታዊ ሆና ቤቱ ለቃላቸው ላትመለስ ወጥ አለይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁነው። ነባሮች ስለምታበረታቱኝ አመሰግናለሁ። ሼር ላይክ አድርጉ አበረታቱኝ። ተወዳጁን ዳጣ ድራማ ወደ እናንተ ቀጣዩን ክፍል ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ኤቪ እና ዳጣ እንግዲህ ከባድ ጠብ ተጣልተዋል። ምንድን ነው ያጣላቸው የሚለውን ቪዲዮ የማስገባላችሁ ይሆናል። እስከ መጨረሻው ተከታተሉ። ኤቢ እንግዲህ ብዙን ጊዜ በዳጣ ትቀናባታለች። የት ገባሽ፣ የት ወጣሽ፣ አሁን የት ነበርሽ በማለት ስትጨቃጨቃት ነው እየቆየችው። እንግዲህ የት ገባሽ፣ የት ነበርሽ አሁ ስትላት እናታ ንጋ ነበረች። እንዳጋጣሚ ሆኖ ዳጣ ከዛ ስትወጣ እንግዲህ ጠብቃ የት ነበርሽን ያለቻት መጀመሪያም ማርቲ ጠርታ አንቺ አባትሽ ስምሽ የአባትሽ ስም ማን ነበረ? አባትሽ ማን ይባል ነበረ? ስሙን ንገሪኝ። የአባትሽ ስም አጣቂም ነበር እያለቻት ነበረ፣ ማርቲ ማለት ነው። የአባቷን ስም ለመናገር እንግዲህ በጣም ተሸግራ ነበረ። ምክንያቱም ትክክለኛ አባቷ አቶ ደረጀ ሆኖ ሳለ፣ እሷ ግን ያንን መናገር አልፈለገችም። ደረጀ ነው ለማለት ቤቱ ይበጠበጣል። ይሄንን መናገር አልፈለገችም። እስካሁን ሚስጥር ሆኖ ነበረ ያለው በዲ ኤን ኤ ተመርምሮ እስከሚታወቅ እኔን አባትሽ ሌሎቹንም ደግሞ እህቶችሽን እህቶች ብለሽ እንዳትጠሪ ለሁሉም ጊዜ ያለው ጊዜ ጠብቂ ብሏት ነበር፣ አቶ ደረጄ ያስጠንቅቋታል። ለዚህ መናገር አልፈለገችም። የጓደኛው የአቶ ሲሳይ ልጅ እንደሆነች ነው እየተነገራት እና ይሄን ደግሞ የውሸት ስለሆነ በጊዜው መመለስ አልቻለችም። ደረጄን ለምንድን ነው የምትወጂው? ብላ ስትጠይቃት ማርቴ፣ እንግዲህ እኔ አንቺንም እኮ እወድሻለሁ ሁሉንም ነው የምወደው ብላታለች። ግን አቶ ደረጄን አንቺ ከኛ አስበልጠሽ ነው የምትወጁ ከሁሉም ታስበልጠሽ፣ ልጆቹ የማይወዱትን ያክል አንቺ ትወጂዋለሽ። ምክንያቱ ምንድን ነው? ብላ ማርቴ ጥያቄ ጠይቃት ነበረ። እኔ ሁላችንም ወልዳችኋለሁ፣ አንቺንም እኮ ወድሻለሁ እትዬ። እንዲሁም አንቺ ነሽ እትዬ በይኛልሽኝ የማያት በይኛልሽኝ እንጂ ሁላችንም ወዳችኋለሁ። ጥሩ ሰው ስለሆነ ነው የምወደው ብላ መልሳላታለች። እንግዲህ በዘዴ ልታወጣጣት ነበረ ማርቲ፣ ዲኤንኤውን ስላየች በኋላ ነው ከሆነ ካፏ የሆነ ነገር መስማት ፈልጋ ወይ አባቴ ነው ወይ ብቻ የሆነ ነገር ትለኛለ ብላ ጠብቃ ነበረ። ሲሳይ ነው ብዙም አላቀውም፣ በአካል አላቀውም ምናምን ብላ ነው የተናገረችው። የድብቅ ልጅ እንደሆነች ነው አቶ ደረጄ ለማርቲ ያስረዳትና፣ ኤቢ ግን ዲኤንኤው በእርግጥ ትክክለኛ የዳጣ የአባታችን ልጅ ናት ብላ ነበር ያሰበችው። አልተሳካም። እንግዲህ አብዛኞቻችን ዳጣ የአቶ ደረጄ ልጅ ናት ብለን ነበር ስናስብ የነበረው። ዳጣም እንግዲህ ቤተሰቦችን አገኘው ብላ ተደስታ ነበረ። አሁን ግን ይሄ ደስታዋ ጠፍቷል ማለት ነው። ምክንያቱም ልጅ እንዳልሆነች ተረጋግጧል። ቤተሰቦቿን ደግሞ ከእንደገና መፈለግ ካለባት ነው እንጂ ደስታዋ ሳያልቅ ወደ ሌላ ሀዘን ውስጥ ተመልሳለይ። አስቸጋሪ ነው እንግዲህ። በቃ እንደዛ ከሆነ ሂጅና አሁን ኤቢን ጥሪልኝ ብላት ነበረ ማርቲ ማለት ነው። ኤቢ ጋር እንግዲህ ሄዳ አጠገቧ ስትቆም ምን ይገትርሻል ምን ፈለግሽ ነው የምትላት። እና በስነ ስርዓት ኤቢ አንድ ቀን ማወርታት አታውቅም። እኔ በጣም ነው የምወድሽ ኤቢ፣ አቢጌል እኔ በጣም ነው የምወድሽ፣ አከብርሻለው፣ እወድሻለው። እኔ ያሰብኩትን ነገር ግን አደርገሽ ከሆነ እንጣላለን። ከባድ ጥል ነው የምንጣለው እያለች ትገኛለች እና እትዬ ትፈልግሻለች፣ ሂጂ ስትላት፣ ምን ብላሽ ነው ምንድን ነው ያለች ስትላት፣ አንቺን ራሱ ምን ብላሽ አለች። ያሰብኩትን ነገር አድርገሽ ከሆነ በእንግዲህ ያሰበችው ነገር ዳጣለ ለኛም ግልጽ ያልሆነልን ነገር፣ ከባድ ጥለው ምንጣለው ብላታለች። ያቺኛውም ደግሞ ጭራሽ በቤቴ መተሽ ታስፈራሪኛለሽ? እኔ ምን ልታመጪ ነው ዘረቢስ? ይሄን የለበሽውን ልብስም እኮ አባዬ ገዛለች፣ በማለት እንግዲህ ገፍትራ ትሄዳለች ማለት ነው ኤቢ በጣም ነው የሚያሳዝነው። ቀጥታ እናቷ ክፍል ስትሄድ እንግዲህ ማየ ዲኤንኤ ዩን አወቅሽው፣ እኔ ዳጣ ያባየ ልጅ ናት ነው ያለችው። ዝም በያ አንቺ ይሄንን ምላስሽን ነው ጎልጉዬ ማወጣልሽ ከዛ እንዳትናገሪ ዲዳ ነው ማረግሽ ነው ያለቻት። ማርቲ ና ማርቲ በጣም አስተዋይ ሴት ናት። ለልጆች ፊት አሰጠ ማለት ነው። አቤጊል ግን በቃ ልቅ ናት፣ ልቅ ናት። እናቷ እንደምትቆጣው እንደምትቆጣጠራት አደለም። ዝም ብላ ትነጫነጫለች። ውሃ ናት በቃ ምርጥ ልጅ ከቤቱና ዝም ይህንን ነገር ለማድረግ ምንድን ነው ያነሳሳሽ? እንዴትስ ነው አድርገሽ ዲን ያስመለመርሹ? ብላ ያነሳሳኝ ነገር ይህንን እንዳደርግ ዳጣና አባዬ ይመሳሰላሉ፣ ውሃና ዳጣም ይመሳሰላሉ። ይሄንን አስቤ እህታችን ልትሆን ትችላለች ብዬ አስቤ ነው ያደረግኩት። የአባዬን ጢም ታጥቦ ሲያበጥር ከጢሞ የተነቀለው ወሰድኩኝ። ዳጣም ጸጉሯን ስታበጥር ከጸጉሯ የተነቀለው ወሰድኩኝ እና ዲ ኤን ኤ ያስመረመርኩኝ። ይህንን ደግሞ ያደረግኩት ሳነብ ያገኘሁት ነው፣ አንብቤ ነው። ሳነብ የተነቀለ ጸጉር ነው እንጂ የተቆረጠ ጸጉር አይሆንም የሚል መረጃ አንብቤ ነው እንደዚህ ያደረግኩት ብላ ተናግራለች። ይህንን ሁሉ ስታረጊ ግን ከዛ በኋላ ዳጣ የደረጀ ልጅ ብትሆን የሚፈጠረው ነገር አስተውለሽ ታውቂያለሽ ወይ? ምን ሊፈጠር እንደሚችል አስበሽስ ታውቂያለሽ ወይ? ዳጣ የናንተ እህት ሆነች ማለት ደረጀ በኔ ላይ ሄዷል፣ በኔ በሚስቱ ላይ ሄዷል ማለት ነው። እኔ ደግሞ ይሄንን ዝም ብዬ የምቀበል ይመስልሻል ወይ ብላታለች። አርቃ አላሰበችም እንግዲህ ኤቢ ቤተሰቡ ማለት ትዳሩ ይበጠበጣል የሚለውን ነገር አላሰበችም። ዳጣ የደረጀ ልጅ ብትሆን እህታችሁ ብትሆን እኔና ደረጀ አንድ ላይ አንኖርም፣ እንለያያለን። አልቀበለውም፣ ምክንያቱም በእኔ ላይ ሄዷል ማለት ነው። ከእኔ ውጭ ሌላ ሴት ጋር ሄዷል ማለት ነው። እንደዛ ቢሆን እኔ ይሄንን መቀበል አልችልም። ትዳሩ ይበተናል። ከዛ በኋላ ወይ ያለ እናት ወይ ያለ አባት እናንተም ትበተናላችሁ፣ ንብረት እንከፋፈላለን። እንደዛ ነው ሊሆን የሚችለው። ይሄንን ቆም ብለሽ አስበሽው ታውቂያለሽ ወይ? እኔ ጭራሽ እንደዚህ ያለቅ ያላሰብኩኝም፣ ማለች። ምንም ያሰበችው ነገር የለም ማለት ነው። ዳጣ እንግዲህ መረረኝ ብላ የወጣችበት ነገር የት ነበር? ሸለቻት አላስቀምጣት ብላ ነውና፣ አሁንስ አላስቀምጠኛል። ሽቆይ ምን አድርጊ ነው የምትሄኝ? ስልችት ብለሽኛል። አላስቀምጠኛል ሽኮ የወገብ ቅማል ነው የሆንሽብኝ። አሁንስ ይጨረፊ ስትላት፣ ተነስታ እንግዲህ ልታንቀን የደረሰችው ኤቢ ማለት ነው። ጨራሽ እንዴት ቅማል ትኛለሽ? እኔን ቅማል ትኛለሽ ወይ በማለት ነገሩን አባባሰችው። ና ሊደባደቡ ሲሉ እንግዲህ ሲጫጫሁ እናትየዋ ትመጣልኝ ማለት ነው። ሰደበችኝ ብላ እንግዲህ ሌላ ውሸት ዋሽታለች። ኤቢ ማለት ነው። አሁንም አየሻት እማዬ ቅማላን ብላ ሰደበችኝ ያለችው ግን እንደዛ አይደለም እያለችው እሷ አሁንስ የወገብ ቅም አልሆንሽብኝ፣ ምን አድርጊ ነው የምትኝ፣ አላስቀምጠኝ አላስቆመኝ አልሽኮ፣ ምን አድርጊ ነው የምትኝ ብላታለች ና እረ፣ ተቡ ባካችሁ፣ ተቡ። ግን ምንድን ነው የሚያጣላችሁ ለምን አትስማማም? ትትል እንግዲህ ዳጣ ደግሞ፣ አንቺ ትልቅ ሰው አይደለሽም ወይ? ለምን ትዋሻለሽ? ኤቢ፣ እንደዛ መቼ ነው ቅም አለም ያልኩሽ? ስትላት፣ ይሄው አሁንም ልትመታኝ ተነሳች፣ አየሻት። አይደለም እየተላላ በጣም ወሬ አቃጣሪ ናት ማለት ነው። ኤቢ፣ አየሻት፣ አሁንም ልትመታኝ ነው የተነሳችው። እያት እስኪ፣ ሁላችንም ነው የሰደበችው። ኤቢ ምን አድርጌሽ ነው? እኔ በጣም ነው የምወድሽ፣ አንቺ ግን ለምንድን ነው ከላይ ላይ የማታርፊው? አሁንስ ሰለቸኝ፣ በቃኝ። ለምን እንደዚህ ታደርጊያለሽ? እኔ የመጣብኝን ሰው እንዳመጣጡ መመለስ የሚያቅተኝ ሰው አይደለሁኝም። እናትና አባትሽን አክብሬ ነው እንጂ የመጣብኝ ሰው እንዳመጣጡ መመለስ ችላለሁ ብላ እንግዲህ ዳጣ እንባ ነው የተናነቃት። በጣም ታሳዝናለች። ኤቢ ትልቅ ጥፋት ነው እያጠፋች ያለችው። በነገራችን ላይ ሰው መከበር አለበት። ከፈለግሽ ከዚህ ቤት እንድሄድልሽ ከፈለግሽ ይሄድልሽ አለው። እንዴት ነው አይፈለግሽው ይስፋልሽ፣ ይሄው ተቀመጪበት በማለት እንግዲህ ቤቱን ጥላ ወጣለች። ማርቲ በጣም ነው የደነገጠችው። ሲጣሉ ዳጣ እንግዲህ ኤቢን ይዛ ግፍትር አርጋ አስቀምጣ በቃ እንድሄድልሽ አለ የፈለግሽው ይሄው ቤቱ ያንቺ አለ ይስፋሽ፣ ተቀመጭበት ይሄድልሽ አለው። እኔ የትም ቦታ ሆኜ ነው ያደግኩት። ይስፋሽ እንዳመጣጣሽ፣ ግን መመለስ አቅቶኝ አይደለም እናትና አባትሽን አክብሪ ነው በማለት እንግዲህ ዳጣ ከቤት ወጥታ ላይ ቀጣይ ምን ይሆናል የሚለውን ወደ እናንተ ይዤላችሁ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያሉ ናችሁ። ቤተሰቡ ኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብና ሴታችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። አስተማሪ ድራማ ነው። ባይ ባይ።